ሰላም ለሁላችሁ፣ አልፋዲ ነኝ። ከዶክተር ጄ ስሚዝ ጋር ወደምናደርግበት አዲስ ቪዲዮ እንኳን ደህና መጣችሁ። ርዕሱን አመክንያዊ ስህተቶች ወይም ሎጂካል ፋላሲስ ብለን እንጠራዋለን። ይህንን ስንል ምን ማለታችን እንደሆነ ቀጥለን በምናደርጋቸው ውይይቶች የምናይ ይሆናል። ምን ያህል ጊዜ ነው አንድ ሙስሊም የይገባኛል ጥያቄ አቅርቦ ያንን የይገባኛል ጥያቄ ለማጣራት ፈቃደኛ ያልነበራችሁት? ያ ማለት ያ ሙስሊም ሰው ስለ እስልምና ወይም ስለ ክርስትና የሚናገረውን እውነት ነው ብሎ መደምደም ማለት ነው። እናም ማረጋገጥ ካልቻለን የቁርአንን ወይም የመጽሐፍ ቅዱስን ትምህርቶች የሚያንጸባርቅ ነው ብለን ልንገምት እንችላለን። እና በሚያሳዝን ሁኔታ እነዚህ ግምቶች ብዙውን ጊዜ ክርስቲያኖችን የተከራከሩ ወይም ክርስትናን ያጠኑ ሙስሊም አቃቤ እምነቶች ያቀረቡት የይገባኛል ጥያቄዎች ውጤቶች ናቸው። ይህም ብዙ ተራ ክርስቲያኖች እንኳን ሊያምኑት ወደሚችሉት አሳሳች የይገባኛል ጥያቄዎች ይመራል። እርግጥ ነው፣ እዚህ ከእኛ ጋር ለብዙ አስርተ ዓመታት ከሙስሊሞች እና ከሙስሊም ተከራካሪዎች ጋር ሲገናኝ የቆየ ሰው አለ እና ከእነዚህ ስህተቶች መካከል አንዳንዶችን እናያለን። ምናልባት ወደ ሀያ የሚጠጉትን የምንሸፍን ይመስለኛል እና እያንዳንዱ ስህተት ወይም ፋላሲ ምን ሊመስል እንደሚችልና ለእሱ እንዴት ምላሽ መስጠት እንደምንችል እናሳያችኋለን። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ብትቀላቀሉ ትጠቀሙበታላችሁ። አገልግሎቱን በገንዘባችሁ መደገፍ ለምትችሉ ደግሞ የተለያዩ አማራጮች አሉ። ለአንድ ጊዜ ስጦታችሁ ይህንን መጠቀም ትችላላችሁ። ስለምታደርጉ ተሳትፎ እናመሰግናለን። መጀመሪያ ስለዚህ እየተለየ ርዕስ መግቢያ እናደርጋለን እና ምናልባት ቢቢ ፓራዳይም በመባል የሚታወቀውን የመጀመሪያውን ልናነሳ እንችላለን። ቢቢ የሚያመለክተው የቀድሞ የፓኪስታን ጠቅላይ ሚኒስትር ቤናዚር ቡቶን ነው። ስለዚህ እዚህ ጋር እንዳስተዋወቅኳችሁ ዶክተር ጄ ስሚዝ አለ። ዶክተር ጄ እንኳን በደህና ተመልሰ መጣ። በድጋሚ እዚህ በመገኘቴ ደስ ብሎኛል። ይህንን አይነት ቀረጻ ካደረግን ሰንበትበት ብሏል። እናም ይህ እውነት ነው። ይህ በተደጋጋሚ ያጋጠመን ችግር ነው። ከ1992 እስከ 2017 ድረስ በለንደን በሚገኘው ስፒከርስ ኮርነር እሁድ እሁድ ይገኝ ነበር። እናም ለ25 ዓመታት እነዚህ ክርክሮች ያጋጠሙን ነበር። እናም ሙስሊሞችን ለማግኘት ከሚረዱ ምርጥ ቦታዎች አንዱ ስፒከርስ ኮርነር ነበር፣ ምክንያቱም ከመላው ዓለም ይመጡ ነበርና ብዙ ጊዜ በመቶዎች አንዳንዴም በሺዎች የሚቆጠሩ ሰዎች እዚህ ይገኙ ነበር። እና እነዚህን ግምቶች ወይም መግለጫዎች እንደሚሰጡ ደጋግመን አስተውልናል። ከእነዚህ ግምቶች ውስጥ ብዙዎቹ በደንብ ምክንያታዊ የሆኑ አካዳሚክ፣ ወይም በእርግጠኝነት የእነዚህን ሙስሊሞች ልምድ የሚያንጸባርቁ ናቸው። በሁሉም ማለት በሚቻ ሁኔታ ከእነዚህ ግምቶች ወይም ቅድመ ግምቶች በስተጀርባ ስህተት ይኖራል። ምክንያቱም በእርግጥ ከራሳቸው የቅድመ ግምት መሰረት የመጡ ናቸውና፣ ስለዚህ እነሱን መለየትና መመዝገብ ጀመርን። እናም ባለፉት 30 ዓመታት ያገኘናቸውን 21 የሚሆኑትን የምንመለከት ይሆናል። አሁን ልጠቀምበት ያሰብኩት አንዳንድ መረጃ ዶክተር ሮበርት ሞሪን ያመጣው ነው። ዶክተር ሮበርት ሞሪን ታውቀው እንደሆነ አላውቅም። ይህንን ሐሳብ ያስተዋወቀው እሱ ነው። እና ድንቅ ሆኖ ያገኘዋቸውን አስሩን አዘጋጅቷል። ከመሞቱ በፊት አውቀዋለሁ። እና በክርክሮቹ ውስጥ እነዚህን ስህተቶች መለየትና መጠቆም አስፈላጊ መሆኑን አግልቶ አሳይቷል። ብዙውን ጊዜ የሚሆነው ሙስሊሞች ወደ ኢንተርኔት ይሄዳሉ። እነዚህን ተናጋሪዎች እነዚህን ሙስሊም ተናጋሪዎች ማለት ነው ያ ያሉ ወይም ከክርስቲያኖች ጋር የሚያደርጉት ውይይቶች ያሉ ምናልባት ስፒከርስ ኮርነር ላይ ወይም ሌሎች ቦታዎች እና ከእነዚህ ክርክሮች ተቀብለው በቃላቸው ይሸመድዷቸዋል። ከዛም የሚናገሩትን የሚያውቁ ይመስላቸዋል። ግን ከእነዚህ ክርክሮች በስተጀርባ ያለውን ነገር አያውቁም። እና ብዙዎቹ ክርስቲያኖችም አያውቁም። ስለዚህ ክርስቲያኖች በተደጋጋሚ ወጥመድ ውስጥ ይገባሉ። ሙስሊሞችንም በማድረጋቸው አልበሳጭም። አብዛኛው ባለማወቅ ነው። በቀላሉ በምን አይነት ግምት እንደሚጀምሩ ወይም የትኞቹ ነገሮች እንደ እውነት እንደሚይዙ እንኳን አይገነዘቡም። ስለዚህ ከእነዚህ ውስጥ አንዳንዶቹ እንመለከታለን፣ እነሱን ለማፍረስ እንሞክራለን። እናም ልምድ ስላለህና ከዛ ዳራም ስለመጣ እንዲሁም ከብዙ ሙስሊሞች ጋር ስለተነጋገርክ አብረኸኝ በምናነሳቸው ርዕሶች ጉዳይ ላይ እንድታወራ ፈልጋለሁ። እኔ አንዳንድ ገጠመኞችን አመጣለሁ፣ አንተም አንዳንድ ገጠመኞችን እንድታመጣ ፈልጋለሁ። ከዛ ወዴት እንደምንሄድ እናያለን። ስ ቢ ፓ። እሺ ከመጀመሪያው ንጀምር፣ ቢቢ ፓራዳይም። ቤናዚር ቡቶ። ቤናዚር ቡቶ የቀድሞ የፓኪስታን ጠቅላይ ሚኒስትር ነበረች። ለብዙ ዓመታት ለንደን ውስጥ ትኖራለች። በጣም ሀብታም በሆነ አካባቢ ውስጥ ነው ያደገችው። ፓኪስታን ውስጥ ነው ያደገችው። እዚያ በነበሩ ምርጥ ትምህርት ቤቶች ውስጥ ተምራለች። እና እሷና እኔ በኦክስፎርድ ዩኒቨርሲቲ ክርክር ለማድረግ ቀጠሮ ነበርን። አሁን አስታውስ ቤናዚር ቡቶ ከኦክስፎርድ የተመረቀችና የኦክስፎርድ ዩኒቨርሲቲ ፕሬዚዳንት ነበረች። የእሷ ምስል በኦክስፎርድ ዩኒየን አለ። በዛ ሰዓት ፕሬዚዳንት በነበረችበት ጊዜ የሚያምር ምስሉ አለ እዛው ዩኒዮን ውስጥ የሚገኝ ይህ የክርክር አዳራሽ ነው። ምናልባትም በዓለም ላይ ምርጡ እንደሆነ ይታሰባል። የዓለም ሻምፒዮና አንዳንድ ጊዜ የሚካሄድበት ቦታ ነው። ነገር ግን እዚያ የተከሰቱ ታላላቅ ክርክሮች ትልቅ ታሪክም አለው። ስለዚህ ከቤናዚር ቡቶ ጋር ይህንን ክርክር እንዳደርግ ተጠየቅኩ። ርዕሱ እስልምና ለሀያኛው ክፍለ ዘመን ጠቃሚ ነው የሚል ነበር። ይህንን ክርክር ያደረግነው በ199 ቹ ነው። እሷ ከኦክስፎርድ ዩኒየን የተመደቡ ሶስት ተማሪዎች ነበሯት። እኔም ሶስት ተማሪዎች ተሰጥተውኝ ነበር። የሚገርመው ነገር ከተሰጡን ስድስት ተማሪዎች መካከል ሁለቱ በዓለም ሻምፒዮና በዓለም ቁጥር አንድና ቁጥር ሶስት ሲሆኑ፣ ሌሎቹ ደግሞ ስድስተኛና ስምንተኛ ነበሩ። ስለዚህ ከዓለም ምርጥ አስር ክርክር አድራጊዎች መካከል አራቱን በቡድናችን ይዘን ነበር። እናም ተማሪዎቹ መጀመሪያ ክርክር አደረጉ። ከዛም ቤናዚር እና እኔ ተራችን መጣ እና የመጨረሻዎቹ ሁለቱ ነበርን።

ለንደን ውስጥ እኖራለሁ፣ እራመዳለሁ፣ እናገራለሁ፣ እበላለሁ፣ እጠጣለሁ፣ እተኛለሁ። እናንተ የምታደርጉትን ሁሉ አደርጋለሁ። እኔ ጠቃሚ ነኝ። ስለዚህ እኔ ጠቃሚ ስለሆንኩ እስልምናም ጠቃሚ ነው። እድሌን አይቼ የተነሳው፣ ተራዬ ነበር። እሱን ለመክፈትና የምትናገረውን በትክክል ለማስረዳት ግማሽ ሰዓት ያልፈጅቶባታል። የእኔ ተራ ሲደርስ ወደ ቤናዚር ቡቶ ዘወር አልኩና እንዲህ አልኳት። ስለዚህ ስልምና፣ ጠቃሚ ነው ብለሽ ታስቢያለሽ። ምክንያቱም አንቺ ጠቃሚ ስለሆሽ፣ አንቺ ጠቃሚ ነሽ፣ ወይም አግባብነት አለሽ። እኔ ወይን እንደምጠጣ ወይን መጠጣ ትችያለሽ። ካምና የአሳማ ስጋ መብላት እንደምችለው ካምና አሳማ መብላት ትችያለሽ። እንዲህ ልትይ ነው። እንደ እኔ መራመድ ማውራት፣ መብላትና መጠጣት እንደምትችይ ካሰብሽ እኔ ካም መብላት ትችላለሁ፣ አንቺ ግን እንደማትችይ ያውቃለሁ። እኔ መጠጣት እንደምችለው አንቺ መጠጣት አትችይም። ምክንያቱም እኔ ወይን መጠጣት ትችላለሁ፣ አንቺ ግን አትችም። አሁን በቴሌቪዥን ቀርበሽ ወደ ፓኪስታን በመሄድ እኔ የስልምና መገለጫ ነኝና አሁን የአሳማ ስጋና ወይን መጠጣት ትችላላችሁ ልትይ ነው ይህን ማድረግ አትችም ምክንያቱም ታውቂያለሽ ይህ መጽሐፍ ይህን እንድትናገሪ አይፈቅድልሽም እና ደግሞ እስልምና በአንቺ አይገለጽም የሚገለጸው በዚህ መጽሐፍ ነው እና አንቺ የራስሽ ከፍተኛ ባለስልጣን መሆን አትችም ከፈለግሽ ቡቶይዝም የሚባል አዲስ ሃይማኖት ብትጀምር ቅር አይለኝም የአሳማ ስጋ መብላትና ወይን መጠጣት የምትችይበትም በራስሽ ስም ጥሪው ነገር ግን ያን ማድረግና ራስሽን ሙስሊም ብለሽ መጥራት አትችም አልኳት እና መሳቅ ጀመረች ያደረግኩትን ስለተገነዘበች እና እኛም በተመሳሳይ ሰዓት ማድረግ ያለብን ይህን ነው ሙስሊሞ ዎች ሁሌም እኛ የምንናገረውን ይወስዳሉ። በክርስትና ውስጥ ያለንን ነፃነት ይመለከታሉ፣ እናም ለራሳቸው ይገባኛል ይላሉ። አንተ ልትበላ የምትችለውን እኔ የምበላለሁ። አንተ ልትጠጣው የምትችለውን እኔ የምጠጣለሁ። አንተ እንደምትራመደው መራመድ እችላለሁ። አንተ እንደምትናገረው እኔ የምናገር እችላለሁ። ይህን ሁሉ ጊዜ ሳያስቡት ይናገራሉ። አይ አትችሉም። በራሳችሁ ላይ የመጨረሻው ባለስልጣን መሆን አትችሉም። ይህ የእናንተ ከፍተኛው ባለስልጣን ነው። በዚህ መጽሐፍ ውስጥ ልታገኙት ከቻላችሁ አምናችኋለሁ። ግን በዚህ ወጥመድ ስር እንወድቃለን እና እኔ ያንን የቢቢ ምሳሌ ብዬ ጠራዋለሁ። ወደ አንተ እንመለስ it's kind of interesting that a woman who was a leader of a nation like Benazir Bhutto. ለማለት የፈለኩት ነገር ቢኖር እንደ ቤናዚር ቦቶ የአገር መሪ የነበረች ሴት ምንም እንኳን እንደ ሳሂህ ቡሃሪ ገለጻ መሐመድ ሴትን ገዢው የሚያደርግ ህዝብ ፈጽሞ አይሳካለትም ቢልም እስልምና ጠቃሚ ነው ማለቷ በጣም አስገራሚ ነው። ስለዚህ እንደዚህ ያለው ሀዲስ ተፈጻሚነት የለውም የምትለው እንዴት ነው? መሐመድ በ21ኛው ክፍለ ዘመን ጠቃሚነት የለውም እያለች ነው ይኸውልህ በፍጹም እዚያው። ሌላ የቢቢ ምሳሌ አለ፣ እና ያም የአመክንዮ ስህተት ነው። ልትደግፈው የማትችለውን ነገር እየተናገረች ነው፣ አንተ ግን ትችላለህ። ሙስሊሞች ክርክሩን ለማሸነፍ የፈለጉትን ማንኛውንም ነገር ይናገራሉ። ያንን ከመጀመሪያው መከላከል አለብን። ስ ድንን አዎ፣ በእርግጥ ማለትም ስለ ስለመጠጥና መሰል ነገሮች ብዙ የሚገርሙ ነገሮችን ተናግራል። ግን ስለ ሴቶች ውርስስ ስለሴቶች አያያዝ ወይም እንክብካቤስ ቁርአን እንደሚለው ሴቶች ከወንዶች ዝቅ ያሉ ናቸው፣ ካስፈለገ ወንዶች እስከ መደብደብ ድረስ ተፈቅዶላቸዋል። ታዲያ እሷ ወይም እንደ እሷ አይነት አቋም ያላት ሴት እንዴት ልታመልጥ ትችላለች? ከራሱ በመጽሐፉ ከቀረቡ ትምህርቶች እንዴት ትወጣለች? እንደዚህ አይነት ክርክሮች ገጥመው ያውቃሉ? እና እንዴት ነው የሚያጸድቁት? እኔ ሁልጊዜ አደርገዋለሁ። በእርግጥ ለሴቶች ጉዳዮች በቀጥታ ወደ ቁርአን መመለስና ማንበብ በጣም ጠቃሚ ነው። ሙሉ በሙሉ ዝም የሚያደርጉ ሰባት ጥቅሶች አሉ። አንደኛው ምዕራፍ አራት ቁጥር ሶስት ሲሆን ወንዶች እስከ አራት ሚስቶች ማግባት ይችላሉ፣ ሴቶች ግን እስከ አራት ባሎች ማግባት አይችሉም። ሴቶች አራት ባሎች ሊፈልጉ ይችላሉ፣ ምክንያቱም እያንዳንዱ ባል አማቹ ስለሚያመጣ። ግን በምዕራፍ አራት ቁጥር 11 አባት ሲሞት ሴት ልጅ የወንድ ማን ግማሽ ያህል ውርስ ነው የምታገኘው። ምዕራፍ አራት ቁጥር 24 ማሕርን መቀበል እንደምትችል ይናገራል። ይህም ማለት በመሰረቱ ከሴተኛ አዳሪነት ጋር ተመሳሳይ ነው ማለት ነው። ስትመለከቱትና ስታዩት እነዚህ የሙታ ጋብቻ ናቸው። ለራሳቸው ክፍያ እንዲቀበሉ ተፈቅዶላቸዋል። ወይም አንድ ወንድ ቀኝ እጁ የያዛቸውን ያህል ብዙ ሴቶች ሊኖሩት ይችላሉ። እነዚህ በጦር የተገኙ ባሪያዎች ናቸው። እና ከአስር ጥቅሶች በኋላ በ 34 ኛው ቁጥር አንዲት ሴት ባለዋን ካልታዘዘች ልትደበደብ እንደምትችል ይናገራል። በምዕራፍ 2 ቁጥር 282 ላይ አንዲት ሴት በፍርድ ቤት የምትሰጠው ምስክርነት ከወንድ ግማሽ እንደሆነ ወይም በሌላ አባባል የሁለት ሴቶች ምስክርነት የአንድ ወንድን እንደሚያክል ይናገራል። ምዕራፍ 2 ቁጥር 232 ላይ ደግሞ አንድ ወንድ ሚስቱን እንደፈለገ ማድረግ እንደሚችል ማለትም በግልጽ በትዳር ውስጥ ሊደፍ እንደሚችል ይናገራል ምክንያቱም የግል ንብረቱ ስለሆነች ከዚያም ምዕራፍ ሁለት ቁጥር 230 ላይ አንድ ወንድ ሚስቱን ሊፈታ እንደሚችል ይናገራል ነገር ግን ወደ እሱ እንድትመለስ ወይም እንድትታረቀው ከሌላ ሙስሊም ወንድ ጋር የግብረ ስጋ ግንኙነት ማድረግ አለባት እና ደግሞ እሱን መልሳ ከማግባቷ በፊት የፍቺ ሰርተፍኬት ማግኘት አለባት እነዚህ ሰባት ጥቅሶች ሴቶች ከወንዶች ጋር እኩል ደረጃ አላቸው የሚለውን አባባል በግልጽ ውድቅ ያደርጋሉ መጽሐፉን ብቻ ማንበብ ነው እነዚህን ሰባት ጥቅሶች ብቻ በማንበብ ይህንን መዝጋት ትችላላችሁ አሁን ለዛም ነው ምን እንደሚሰማቸው እንዲገልጹ አለመፍቀድ በጣም አስፈላጊ ሆነ። በግል ነፃነታቸው አላቸው በእውነት ነፃ መሆናቸውንና አለመሆናቸውን ለማወግን በቅዱሳት መጽሐፍት ላይ መሰረት እናደርጋለን። ስለዚህ ይህ የዚህ ተከታታይ ክፍል መጀመሪያ ነው። ሰዎች ከዚህ የተለየ ትምህርት ምን እንዲወስዱ ትፈልጋለህ? ምን ትምህርት እንዲያገኙ ትፈልጋለህ? ከእነዚህ ስህተቶች ወይም ፋላሲዎች ተጠንቀቁ። ለዩዋቸው፣ አጥፏቸው። ከዚህ ርቀው እንዲሄዱና እንዲህ ማለት እንዳትችሉ እንዲናገሩ አትፍቀዱላቸው። ቁርአን እንዴት መራመድ፣ መናገር፣ መብላት፣ መጠጣትና መተኛት እንዳለባቸው መመሪያዎችን ያስቀምጣል። ያንን ችላ የማለት መብት የላችሁም። በትክክል። እኔም የሬጋንና አካሄድ እከተላለሁ። እመኑ ግን አረጋግጡ። የሚቀጥለው ነጥብ ምንድን ነው? ስለ ሐዘን የአመክንዮ ስህተት እናወራለን። ቀጣዩ እሱ ነው። በጣም ጥሩ እንደ ሁሌውም በጣም አመሰግናለሁ ሁላችሁንም አመሰግናለሁ ይህንን ትምህርት እንደምትወስዱ ተስፋ አድርጋለሁ በነገራችን ላይ እንደዚህ አይነት ነገሮችን የምናደርገው በተግባር እንዲጠቅማችሁ ነው ምክሮችን ልንሰጣችሁ ነው